ሱዳናውያን ጦርነታቸውን ጨርሰው ቢሆን ኖሮ እነ አልቡሁራን ኢሳያስ አፈወርቅ ለተባሉ አጋራቸው የጀግና ሜዳ እያጠልቁ ነበር የሚያስብል አቀባበል አድርገውላቸዋል። ባሳለፍነው ዓመት ቡርሃን አስመራ ሄደው የኤርትራ መንግስት ለኛ ያልሆነው የለም በማለት የቃላት ጉልበት እስኪዝሉባቸው ድረስ ተናግረዋል። ለዚያ ምላሽ ሆን ዘንድ ከ11 ወራት በኋላ ከአስመራ ድረስ በመኪና ተጉዘው ፖርት ሱዳን ገብተዋል። ኢሳያስ ውድ የኢትዮ ፎረም ቤተሰቦች ይችን አረፍተ ነገር እንደገና ልብ እንበላት። ኢሳያስ አፈወርቂ ከመናገሻቸው አስመራ ተነስተው ፖርት ሱዳን የደረሱት በመኪና ጉዞ ነው። ለዚህም 1ሺ1 ኪሎ ሜትር ተጉዘዋል። ጉዞው ስንት ቀን እንደፈጀባቸው ባይታወቅም የሁለት ቀን ቆይታ አድርገው ተመልሰዋል ተብሏል። ኢሳያስ በደስታ የተገኙበት በመኪና የተጓዙበት ምክንያት ባይገለጽም እሳቸው ግን በዚያ አዝመራ አላቸው። የሚታጨድ አዝመራ፣ እየታጨደ ያለ አዝመራ። አዝመራቸው ጦርነት ነው። የገበያ ግርግር ለሌባ ይመቻል እንዲል ቢሄዱ የምስራቅ አፍሪካ ትላልቅ አገሮች ሱዳንና ኢትዮጵያ ብጥብጥ ውስጥ መውደቃቸው እንደ ኢሳያስ ላሉት ቀውስ አባባሽ መሪዎች እና እንደ ሻቢያ ላሉ የቀጣናው የዝርፊያ ቡድኖች የተመቸ ሆኖ ቀጥሏል። የአስመራው አዛውንት ሁኔታው ለኔ የተመቸኝ ካሉ ሰነባበቱ። ሰሞኑን ሱዳን ሲገቡ የተደረገላቸው አቀባበልም ከተፋላሚዎቹ ወገን አንዱን ደግፈው ሰው መድበው በመዋጋታቸው ነው። የህግደፍ ሰዎች በአገሮችና ጎረቤቶቻቸው ጸብ ውስጥ ገለልተኛ ሆኖ መታየት አይሆንላቸውም፣ የሚለው ድምዳሜ ታጥቦ የተቀሸረ ነው። ግጭትን እናሸማግል፣ በፖለቲካዊ መንገድ እንዲፈታ እንሞክር ሲሉ አይታዩም። ጸብ አነፍንፈው ተዋጉ፣ እናግዛችኋለን ብለው አንዱን ወገን ተጠግተው ይገባሉ። ጥል ባለበት ቦታ ሁሉ አንዱን ወገን ደግፈው ይዋጋሉ። ጸብ በሌለበት አገር ደግሞ እራሳቸው ገብተው ጸብ ይፈጥራሉ። ወይም ታጣቂ ኃይል ፈጥረው ያኮረፉ ቡድኖችን ጠርተው ያሰማራሉ። ለዚህም በቀጥታ ለፕሬዚዳንቱ ተጠሪ የሆነ አካባቢውንና ራቅ ባለ ሀገርም ቢሆን ብጥብጥ የሚመራና የሚፈጥር ኤሪትሪያስ ኤክስተርናል ኦፕሬሽንስ ዳይሬክቶሬት የተባለ ቢሮ አቋቁመዋል። ጎረቤቶችን ለመበጥበጥ ወይም ሲበጣበጡ ለማገዝ የሚሰራ የስለላ ቢሮ። ቢሮውንም በቅጽል ስማቸው ወድ መቀለ እየተባሉ የሚጠሩት ጀነራል ጣመ ጎይቶም ይመሩታል። ይህ ቢሮ በእርስ በርስ ጦርነቶች ውስጥ ኤርትራ ገብታ እንድትሳተፍ የሚያመቻች ወረራ እንድትፈጽም የሚያጠና በጎረቤት ሀገራት የእርስ በርስ ጦርነት ውስጥ ኤርትራ በዝርፊያ መልክ ተሳትፋ የምታገኘውን ሀብት የሚለይና መሰል ተግባር የሚፈጽምም ነው። ይህ ሻቢያ ከበረሃ ወደ ከተማ ገብቶ መንግስትም ከሆነ ከመጀመሪያዎች ሁለት ዓመታት አንስቶ የተገበረው ባህሪው እንደሆነ ታሪኩ ያስረዳል። እነ ኢሳያስ መንግስት ከሆኑ በኋላ በምስራቅ አፍሪካ ውስጥም ሆነ በቀይ ባህርና አካባቢው ያልደገፉት ያላስታጣቁት እናግዝህ ብለው ያልጠሩት አማጺ ወይም ታጣቂ አሊያም በህዝብ ላይ የዘመተ መንግስትና ቡድን ማግኘት የሚቸግር ይመስላል። ከአልሸባብ እስከ ግንቦት ሰባት ከኦነግ እስከ ሐውቲ፣ ከኦብነግ እስከ ደምሂት፣ ከናሽናል ዩኒቲ ፓርቲ እስከ ላዮንስ ኦፍ ኢስተርን፣ ከአብይ አህመድ እስከ አልቡህራን በሻቢያ ቡራኪ ያልተሰጠው የለም። ከጅቡቲ እስከ የመን፣ ከኢትዮጵያ እስከ ሱዳን፣ ከሶማሊያ እስከ ኮንጎ በመንግስቶቻቸው ላይ ያኮረፉና ያመፁ ድርጅቶች ሁሉ ከግብፅም ከኢራንም ከነሳውዲም ከካታሪም የተገኘ ገንዘብ እየመጣ ስንቅም ትጥቅም ሊደርስ ሞክሯል። ይህም ኢሳያስ አፈወርቂን የዘመናችን ሞአመር ጋዳፊ አስብሏቸዋል። 30 ዓመት ሙሉ በመንግስትነት ዘመኑ ሻቢያ ያስታጠቃቸው ድርጅቶች ግን መንግስት ቀይረው ስልጣን ሲይዙለት አልታዩም። እስካሁን ስልጣንን ለማትረፍ የተባበሩት አብይ አህመድን ብቻ ነበር ሻቢያዎች። አሁን ግን በሱዳን የአልቡርሃንን ፕሬዚዳንትነት ለማ ማስቀጠል እየተጉ እየተዋጉ ናቸው። ሰውየው በሱዳን የውስጥ ጉዳይ እጆቻቸው አይሰበሰቡላቸውም። ፕሬዚዳንት ኢሳያስ በአንድ ወቅት ኬንያና ኢትዮጵያን የጎዱ መስሏቸው የፈጸሙት ተግባር ደግሞ አስቂኝ አስገራሚም ነው። እናነሰዋለን እዚህ ጋር ጆን ጋራንግ፣ ስዩም መስፍን፣ አሊ ቺራዮ፣ አሊ ኡስማን መሐመድ ጠሃ የተባሉ ሰዎችን እናስታውሳለን። ከአምስት ዓመታት በፊት ገና ከብልጽግና ጋር ለይቶላቸው ሳይቆራረጡ የሱዳን ጦር በአብይ አህመድ ግብዣ የጎንደርን መሬት ገብቶ በሚይዝበት ወቅትና የጎንደር ልሂቃን አብይን ሻመት ግዛን ሙሴ እያሉ ወደ ትግራይ ሲዘምቱ ኢሳያስ አፈወርቂ አንድ አነጋጋሪ ነገር ተናግረው ነበር። ልብ ያልተባለው ንግግራቸውን እናስታውሰው ዘንድ ወቅቱ ይፈቅድልናል። በዝርዝር እንመልከተው። ኢሳይያስ አፈወርቂ አብርሃ ከግጭትና ወረራ ጋር ስማቸው ከአማጺ ቡድኖች ጀርባ ግብራቸው ሲነገር ኖሯል። አንድም ጊዜ ለዓለም ሰላምም ሆነ ለምስራቅ አፍሪካ መረጋጋት አዎንታዊ ሚና ተወጡ ከሚል ገለጻ ጋር ተነስተው አያውቁም። አራቱንም ጎረቤቶቻቸውን ማለትም ኢትዮጵያን፣ ሱዳንን፣ የመንንና ጅቡቲን የወረሩ ቢሆንም አንድም ጦርነት ደግሞ አሸንፈው አያውቁም። በአራቱም ጎረቤቶቻቸው ውስጥ የነበሩና ያሉ መንግሥታትን የሚቃወሙ ድርጅቶችን ሲያስታጥቁና ሲያሳምፁ የኖሩ ቢሆንም አንዱም ሥልጣና ላይ ዘላቸውም በዓለም ፊት በደረሰበት መገለልና ውርደት በአንዲት ጥግ ላይ እንዲቀመጥ ሆኖ ከ20 ዓመታት በላይ ተዘግቶበት የነበረው የኤርትራ መንግስት የብልጽግናውን አገዛዝ ተጠግቶ ወደ ዲፕሎማሲው መድረክ ብቅ ካለ በኋላ የአካባቢውን ፖለቲካ በህቡ ሳይሆን በአደባባይ ያተራመሰው መሆኑን ብዙዎች በግልጽ የሚናገሩት ሆኗል። ሱዳን የምትነሳውም እዚህ ጋር ነው። ኢሳይያስ አፈወርቂ የበሉበትን ወጪት የጠጡበትን ዋንጫ ይሰብራሉ ሲባል እውነት መሆኑን ለማረጋገጥ ጆ ያስወጣቻቸውን ኢትዮጵያን የወጉበትን ብቻ ሳይሆን ትጥቅ ትግል ሲያደርጉ ቢሮና ፓስፖርት ሰጥታ ተቀብላም ወደ ሳህል ልካ ቢያንስ ከ1958 እስከ 83 ድረስ ባሉት 25 ዓመታት ትልቅ ባለውለታቸው በሆነችው ሱዳንም ላይ ቅዓታ ሲስቡ ይመለከታል። ገና ግዛት ገንጥለው አገርም አድርገው ፕሬዚዳንት በሆኑ በሦስተኛው ዓመት ሪፈረንደም ተደርጎ መንግሥት ባቆሙ በአመቱ በ1986 ዓ ም ሱዳንን መውረርና የሱዳን ተቃዋሚዎችን ማሰልጠን ጀመሩ። የሚገርመው ደግሞ ሱዳን ለኤርትራ መገንጠል ዕውቅና የሰጠች አገር ሆና የወቅቱ ፕሬዚዳንት ሐሰን አልበሽርም በ1985 ዓ ም ኤርትራን ጎብኝተው ነው በ1986 አገር የወረረው ይህ በምስሉ ላይ የሚታየውና ስትራቴጂክ ስተዲስ ኢንስቲትዩት የተሰኘው የአሜሪካ ጦር ትምህርት ቤት ሰነድ እንደሚለው ሀድራ ጋልሳ፣ አዋድና ከሰላ በተባሉ የሱዳን አካባቢዎች ኤርትራ ወረራና ጥቃት እንዲሁም የውክልና ጦርነት ማድረጓን ያስነብባል። ኢሳያስ በሱዳን ጦርነትን መደገፍ የጀመሩት አምና ታቻምና ወይም ዘንድሮ አይደለም። ሻቢያ መንግስት እንደሆነ ከሱዳን ጋር ግጭት ውስጥ ከገባ በኋላ የዛሬውን ደቡብ ሱዳን የፈጠረውን ትጥቅ ትግል የሚያካሄዱትንም ታጣቂዎች እነ ጆን ጋራንግን ማለት ነው፣ ይደግፍ ነበር። ለዚህኛው እንደ ምክንያት ያቀረበው ሰበብ በወቅቱ በ1990 ዓ ም ከኢትዮጵያ ጋር በነበረው ውጊያ የሱዳን መንግሥት ለአዲስ አበባቸው አግዟል በሚል እንደነበር መሐመድ ዑመር ፍሬኔሚስ ታይድ አት ዘሂብ ኤሪትሪያ ኤንድ ሱዳን በተሰኘው መጣጥፋቸው ያስታውሳሉ። ወላዋዩ የኢሳያስ ልብ ግን ከሁለት ዓመታት በፊት በ2016 በሰጠው መግለጫ የደቡብ ሱዳን መገንጠል ስህተት ነበር ብሎ ሲያወግዝ ተደምጧል። በኢትዮጵያ አቆጣጠር በ1997 ዓ ም ኢትዮጵያና ኬንያ በኢጋድ አማካኝነት የደቡብ ሱዳን ተገንጣዮችና የካርቱሙ መንግስት ወደ ስምምነት እንዲመጡ አደረጉ። አቶ ስዩም መስፍን ኢትዮጵያ ውጭ ጉዳይ ሚኒስቴር የኬንያቻቸው አሊ ችራዩ አፈራራሚ ሆነው ከደቡብ ሱዳን እነ ጆንጋራንግ ከአልበሽር መንግሥት በኩል ደግሞ አሊ ዑስማን መሐመድ ጣሃ የተባሉ ምክትል ፕሬዚዳንት በናይሮቢ የሰላም ስምምነት ተፈራረሙ። ጆን የሱዳን ምክትል ፕሬዚዳንት እንዲሆንና በዚያች ሀገር ጦርነት እንዲቆም ኮምፕሬሄንሲቭ ፒስ አግሪመንት የተባለው ላሰሩ ያ የሰላም ውል ግን አስመራ ላይ መረበሽን ፈጠረ። አዲሃሎ ሆድባሰው። እናም ሻቢያ ወደ ተለምዷዊ ተግባሩ ገባ። በምስራቅ ሱዳን ውስጥ የሚንቀሳቀሱ አራት ታጣቂዎችን የሱዳን ጥምር ኃይሎች በሚል ድርጅቶችን ግንባር እንዲፈጥሩ አደረገ። አስመራ የነበሩትን የሱዳን ዲፕሎማቶችን አባሮ ኤምባሲውን ለእነዚሁ ታጣቂዎች ሰጠው። ከዚያ በኋላ እነዚህ ታጣቂዎች በምስራቅ ሱዳን እስከ 200 ኪሎሜትር የሚሸፍን ግዛት እንዲቆጣጠሩ ያስቻላቸውን አቅም እንዲያገኙ አደረገ። እንዲህ ያሉ ታሪኮችን የከተበው አንደርስታንዲንግ ኤሪትሪያ የተሰኘው መጽሐፍ ይህ ኢሳያስ ወለድ ድርጅት የአልበሽርን መንግስት እንደማይጥል ሲታወቅ ድጋፉ እየተቀዛቀዘ እንደነበረ ያስታውሳል። አቶ ኢሳያስ በዚህ መልኩ እያዘለቀቅ እያደረጉ የሚደግፏቸውን የምስራቅ ሱዳን ታጣቂዎች አሁን ደግሞ እኔ የማግዘው ጄኔራል አልቡራንን ስለሆነ ከሱ ጎን ሆናችሁ ሄሚቲን ውጉት፣ ለጊዜው ልዩነታችሁ ይቆይ ብለው አሰማርተዋቸዋል። የነፃነትና የፍትህ ግንባር በሚል የሚታወቁትን የዚያኑ አካባቢ ኃይሎች ከአልቡሕራን ጎን እንዲሆኑ ያዘዟቸው አምና ነበር። ከዚያ ቀደም ብሎ አንድ አመት ተኩል ወደ ኋላ ብንመለስ ግን የጄኔራል ሄሚቲ ደጋፊ ሆነው እናገኛቸዋለን። ሄሚቲ ከአልቦሕራን ጋር ተታኩሰው ሱዳንንም እልም ወዳለ ቀውስ ውስጥ ከመክተታቸው በፊት ምክር ፍለጋ አስመራ ይመላለሱ ነበር። ደግሞም ከተመላለሱ በኋላ ጦርነቱ ፈነዳ። ሄሚቲም ከኤምሬቶች ሲደረግላቸው የነበረውን ድጋፍ በአስመራ በኩል ለጥቂት ወራት አገኙ። ይሁን እንጂ ግብፅና ሳውዲ አረቢያ ሄሚቲን እንደ ጠላት መቁጠር ሲጀምሩ የብልጽግናው ጠቅላይ ሚኒስትርም የተባበሩት አረብ ኤምሬቶች ወዳጅ መሆናቸውን ሲያስቀጥሉ ኢሳያስ ፊታቸውን አዞሩና አልቡህራንን መደገፍ ያዙ። አሁንም በዚያው ቀጥለው እንደ ግል ንብረቶቻቸው የሚቆጥሯቸውን የምስራቅ ሱዳን የጎሳና የሃይማኖት ታጣቂዎች ኅብረት ፈጥረው ከአልቡህራን ወገን እንዲሆኑ መመሪያ ከሰጧቸው በኋላ

እርግጥም የሱዳን ጦርነት ለሻቢያ እንጀራው ብቻ ሳይሆን መደራደሪያውም ሆኗል። በዚህ በሱዳን ጦርነት ከነሳውዲም ሆነ ከነ ግብፅ የሚያገኘው ጥቅማ ጥቅም አለ። ከዚህ በተጨማሪ ከብልጽግና አንጻርም ሆኖ ለመፋለም እየተጠቀመበት ነው። የሱዳን ጦርነት ሲጀመርም ሆነ ከመጀመሩ አስቀድሞው በነበሩት ዘመናት ኢሳያስ አፈወርቂ የጄኔራል ሄሚቲ ወዳጅ እንደነበሩ ይነገራል። ሄሚቲም ምክርም ተግሣጽም የሚቀበለው ካዲህ ሎ ነበር ሆኖም በፍጥነት አስተላለፋቸውን ቀይረው አልቡርሃንን ከያዙ በኋላ አንድ ብርጌድ ሰራዊት ልከውም እንዳገዟቸው ተነገረ። ኤርትራ ውስጥም የሱዳንን ጦር አባላት አሰልጥነው መላካቸውን የፈረንሳዩ ሬዲዮ ዘገበ። ይህ አሁናዊ የሻቢያ ሚና በሱዳን ውስጥ ነው። ከዚያ በፊት ግን በሱዳን ይህ ሁሉ ቀውስ እንዲፈጠር ለአመታት ሲጥሩም ቀዳዳም ሲፈልጉ ኖረዋል። ተቃዋሚዎችን በማስታጠቅ ሱዳንን ለማተረማመስ የተቀየሰው ስልት አልሰራ ሲል በጥር 2010 ዓ ም ቀጥታ ወረራ ለማድረግ እስከ መዘጋጀት ደርሰው እንደነበርና ይህ እንዳይሆንም ሱዳን ድንበሯን ዘግታ ጦሯን እንደጨመረች ይህ በምስሉ ላይ የሚታየውና በወቅቱ የተዘገበው የአልጀዚራ ሪፖርት ያሳያል። ይህ ከሆነ ከአንድ ዓመት በኋላ የቀድሞውን የአልበሽር አስተዳደር ለመፈንቀል ወታደራዊ እንቅስቃሴ በሚደረግበት ወቅት የኤርትራ መንግስት የመተባበር ፍላጎት አሳይቶ ነበር። በሱዳን ወታደራዊ አመራሮች በኩል ግን ፈቃደኝነት ባለመኖሩ ቀረ የሚለውን ዘገባ በወቅቱ መገናኛ ብዙሃን ሲያሰራጩት ነበር። ወታደሮች ኢሳያስ ገንቢ ሚና አይኖራቸውም ብለው ጥያቄያቸውን ውድቅ ካደረጉባቸው በኋላ ወደ ስልጣን የመጡት ሰዎች የአስመራው ፕሬዚዳንት የማይፈልጓቸው መኮንኖች ሆኑ። ከነዚህ ውስጥ አንዱ ጀነራል አልቡርሃን ነበሩ። የሱዳንንና የኢትዮጵያን ፖለቲካ በሚገባ ያውቃሉ የሚባልላቸው ኢሳያስ አገሪቱ በየትኛው ሰው ብትመራ እንደምትተረማመስ በደንብ ይገነዘባሉ። አብይ አህመድን ሲደግፉ የዘመናት ህልማቸው የሆነውን ኢትዮጵያን የማፍረስ ስራ ከሚፈልጉት በላቀ ሁኔታና ፍጥነት እንደሚፈጽሙላቸው በመረዳት እንደነበረው ሁሉ በሱዳንም ያንኑ ለማድረግ ወታደራዊ አዛዦቹ የመሰረ ትን ጥምረት ደገፉ። በሱዳን የሲቪል መንግስት እንዲመሰረት የሚጠሩትን ተቃዋሚዎች ግን እያወገዙ ወታደራዊ አገዛዙ እንዲበረታ በመንከር የኤርትራ ቴሌቪዥንን ስራ በዙበት። ጀነራል አልብሁራን በሱዳን አልበሽርን ፈንቅለው ስልጣን ከያዙ በኋላ ባዘጋጁት የመንግስት መስርተናል ድግስ ላይ የአካባቢውን አገራት ሁሉ ሲጠሩ አቶ ኢሳያስም ተጋባዥ ነበሩ። ሆኖም ወደዚህ አልተጓዙም። ምክንያቱም በወቅቱ ወደ ስልጣን የመጡት ጀነራሎች ከ20 ዓመታት በላይ በኤርትራ መገለል ላይ አስተዋጽኦ የነበራቸው የሚባሉ የሲቪልና ወታደራዊ አመራሮች መሆናቸው እንዲሁም በመፈንቅለ መንግስቱ ላይ ኤርትራ ትሳተፍ ዘንድ ጠይቃ በመከልከሏ ነበር። በመሆኑም አዲስ በተመሰረተው የሱዳን መንግስት ያልተደሰቱት ሻ ጣቢያዎች ወደ አሁኑ የምስራቅ ሱዳንን አማጽያን ከበፊቱ በተለየ ወደ ማስታጠቅና ማሰልጠን ገቡ። በዚህም መሰረት ሶስት የሱዳን ድርጅቶችን በማሰልጠን ላይ አተኮሩ። ናሽናል ዩኒቲ ፓርቲ፣ ራሻይዳ ፍሪ ላይንስ ኤንድ ዩናይትድ ፖፕላር ፍሮንት ፎር ሊበሬሽን ኤንድ ጀስትስ የተሰኙት በአስመራው መንግስት ድጋፍ እየተደረገላቸው በአገሪቱ ታሪክ ታይቶ በማይታወቅ ደረጃ አዲስ የመገንጠል ጥያቄ እንዲያነሱም ተደረገ። ይህንን የሶስቱን ኃይሎች ጥምረት እንዲመራ የተመደበው ደግሞ በአቶ ኢሳያስ ፍቅር ከመማረኩ የተነሳ ልጁን ኢሳያስ ብሎ የሰየመው መብሩክ ሙባረክ የተባለው የምስራቅ ሱዳን ፖለቲከኛ ሆነ። በውስጥ ጉዳያቸው ውጥረት ውስጥ የገቡት የወቅቱ የሱዳን መንግስት አመራሮች እንዲህ ያለውን የኤርትራን ሁኔታ በኃይል ሊያስታግሱት እንደማይችሉ ሲያውቁም ሻቢያን አቅርበው ማነጋገርን ስለመምረጣቸው እየተዘገበ ባለበት ወቅት ፕሬዚዳንት ኢሳያስ ሰኔ 2020 ወደ ካርቱም አቀኑ። በወቅቱም አምስት ጉዳዮች ላይ መምከራቸው አራቱ የንግድና ሁለትዮሽ ጉዳዮችን የሚመለከቱ ሲሆኑ አምስተኛው ግን በአካባቢያችን አዳዲስ ተገንጣይ ኃይሎች እንዲፈጠሩ እያደረገ ያለውን ሕወሓትን ለማጥፋት ተባበሩን፣ ካልሆነ ግን እኛ ዘመቻውን እንጀምራለን፣ እናንተ የእኛና የአብይ እንቅፋት አትሆኑብን፣ እኛም ለምስራቅ ሱዳን ታጣቂዎች ድጋፋችንን እናቆማለን የሚል ነበር። በእርግጥም በመጠኑም ቢሆን ድጋፋቸው መቀዛገዝ ጀምሮ እንደነበር የሚጠቁሙ ምልክቶች ታዩ። ኤሪትሪየን ፕሬዝደንት ኢሳያስ አፋዋኪ አንድ ኢትዮጵያን ፕራይም ሚኒስተር አቢይ አህመድ ላንደድ አት ጁባ ኢንተርናሽናል ኤርፖርት ኦን ማንዴ ቱ አፕሎዝ። በዚያ በጫጉላ ዘመናቸው ኢሳያስና አብይ ጎረቤቶቻቸውን ሁሉ ከእነሱ ወገን ለማሰለፍና በትግራይ ውጊያ ለመክፈት የሚራወጡበት ወቅት ነበር። በኢትዮጵያ ምድር አስከፊውን እልቂት ማዋለድ በኢትዮጵያ አየር መንገድም ጎንደርም፣ ባህርዳርም፣ ጁባም አብረው የሚጓዙበት ሞቃዲሾም የነበሩትን መሐመድ ፈርማጆን የያዙበት ወቅት ነበር። ጎረቤት ሀገራት ጦርነቱ ላይ የሚኖራቸውን ሚናና የሚደረግላቸውን ነገር አድርገው አብይ አህመድ በወቅቱ አልቡሁራን የሚመራው የሱዳን መንግስት አልፋሽ ጋን ገብቶ እንዲወስድ ፣ ግን ሰዎች ከትግራይ ወጥተው ወደ ሱዳንም እንዳይሄዱ መንገድ እንዲዘጋለት ጠየቀ። አልቡሁራን ድንበር ድረስ መጥተው ከወታደሮቻቸው ጋር ቆመው ሳይዋጉ ያገኙትን መሬት በደስታ ሲቀበሉ በቴሌቪዥን ታዩ። ነገሩ በአንዳንድ ሰዎች ጉዳይ ሲደረግ ዲና ሙፍቲ የተባሉት የውጭ ጉዳይ ሚኒስቴር የአገር ውስጥና የውጭ ሚዲያዎችን ጠርተው ሱዳን ወራናለች እንዲሉ በብልጽግና ታዘዙ። የሱዳኑ ጀኔራል አልቡህራን ደግሞ አብይ ጤና ጣዊ ገብተህ ውሰደው ብሎኝ እኮ ነው ሲሉ ለአልጀዚራው የአረብኛ አገልግሎት ተናገሩ። ውዝግቡ በቀጠለበቱ ወቅት ነው እንግዲህ ፕሬዚዳንት ኢሳያስ በ2013 የበጋ ወራት ላይ በኤርትራ ቴሌቪዥን ተከስተው ከሱዳን ጋር መነጋገርና መደራደር ያለበት አማራ ክልል እንጂ የፌዴራል መንግስቱ እኮ አይደለም ብለው ሲናገሩ የተደመጡት ሱዳን ከአማራ ጋር ጋር ይደራደር የሚል መፍትሄ ሲያቀርቡ ሌላ የጦር ግንባር እየጠቆሙ ነበር። እንጂ ያኔ እንኳን አብይ አህመድን ሙሴ እና ኢሳያስንም ኢሱ እያለ ጉሮ ሸባይ ደልቅ የነበረው የክልሉ ፖለቲከኛ እንኳን ያኔ ዛሬም ከሱዳን ጋር ለመደራደር የሚያስችልን አቅም እንዳልፈጠረ ያውቃሉ። እንዲህ ባለመልኩ ሲወጉትና ከጎረቤቶቹም ጋር እንዲዋጋ ሲሰሩበት የነበረውን የሱዳንን መንግስት እንዲፈርስ አግዘው አገሩም እንድፈርስ እየጣሩ ናቸው። ሰሞኑንም መኪና ነድተው ሁለት ቀንም ቆይተው ከሱዳን ተመልሰዋል ተብሏል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።